ልጆች ክርስትና ካስነሳሽ በጣም ወድጌ ፈልጌ ምክንያቱ ባሌ በጣም ጥሩ ሰው ስለሆነ ልጆች ልክ እንደ ባሌ አይነት ጥሩ ሰዎች እንዲሆኑ ስለፈለኩኝ ክርስቲያኖች እንዲሆኑ እኔ ፈልጌ ወድጌ በጣም በኩራት ሄድ ቦታ ሄጄ ባሌና ልጆች ክርስቲያኖች ናቸው ስ በኩራት ደረት ነፍቼ ቅንባቸዋለን። ጊፍት ነው የተሰጠኝ። እናንተ ከፋት ካድላችሁ ሞክሩ። ጊፍት ነው የተሰጠኝ። ሌላ የሰራኩት ነገር ከእናንቱ ማስረጃ ልከሰስ ልታሰር። ጊፍት

የኔ ማር ትናንትና እወዳታለሁ፣ አቡን አትንኩብኝ ብዬ ፎቶሽን ቻሌንጅ አድርጌ ልጆች ጋር እወዳታለሁኝ ብዬ አትንኩብኝ ዘራፍ ስልሰምተው ነው። ማሪ ለዛ አመሰግናለሁ። ጀግናችንነሽ ገረድ ብለው ከሚሰርቡን ከምንሄድበት፣ አንቺ ማሮቼ ፍቅሮቼ የምትሄድ ቤት ነው፣ ሰው የሚያከብርሽ ቦታ ነው የምትሄጂው አይደለ? እንዲ ሀቡዬ ዲስ ተፈቅፋቂ ገረዶች ብለው ከሚሰርቡን ቤት ከምንሄድ፣ ማሮቼ ፍቅሮቼ ብለሽ አክብረሽን ህብረሽ ችግራችን አዳምጠሽን የምንከበርበት ቦታ ነው መሄድ ያለብንም የምንሄደውም ማለት ነው። ስለዚህ በጣም ነው የምንወድሽ የምናከብርሽ። እኔ ፖለቲካ አይደለም የማወራው እኔ ፋክቱን ነው የምነግርሽ ማህበረሰባችን የእኛ ይሄ እንድዛህ አይደለም ገባሽ አልጋውን ለቆ መሬት ላይ ተኝቶ አልጋ ለቆ እንግዲያ የሚያስተናግድ ማህበረሰብ ነው ያለን ያልሆኑ ሁሉ ናቸው እኔ ስም አልጠራም እንደኛ ያልሆኑ ናቸው አማራ ያልሆኑ ናቸው አንቺ ሊሰርቡ የሚችሉት ሀቡዬ እንጂ የኔ ቆንጆ እኔ ሀቡዬ የኔ ጀግና የኔ ጀግና የኔ ውድ ማለት ነው ሀቡዬ በጣም ጀግና ነሽ ይገባሻል። እኔ ሊጠሉ የሚችሉት ወንዶች የሴት ብር የሚበሉ ቁጭ ብለው የሴት ቦርሳ የሚያጥቡ ናቸው። የጠሉኝ ብለሽ ሪካርዱ ተለቁ አይቻለሁ። የኔ ማር በጣም ጀግና ነሽ። አስተዋይነትሽን ነው ያየሁት እዚህ ላይ። ማህበረሰባችን የኛ እንዲህ አይደለም። አውቀው የኛ ማህበረሰብ ለማስጠላት ነው እንጂ እንዲህ አይደለም የኛ ማህበረሰብ። እኔ ሀቡን ለመውደድ አማራነት ያግደኝ? ሀቡን ለማክበር ሰውን ሰው በመሆኑ ብቻ የምትረዳ ጀግና እህታችን ናት። የመዳም ቀመሞች እናት ናት። አይ ላቭ ዩ ማሚ ሃፒ ማዘርስ ዴይ ብላ ፍሮም ኑኑ አለች። የኔ እናት ደግሞ በጣም ያሳቀችኝ ፍሮም ኑኑ ብላ ሀያ ሁለት ልደቷ ነው። ሀያ ሁለት ልደቷ ነው አዎ።

እማዬ ካሜራውን አዙሪ ማሳየት አለብኝ። ዩ አር ማይ ኤቭሪቲንግ አለኝ ልጄ። ከዚህ በላይ ለእናት ልብ የሚያሞቅ የሚያስደስት ነገር አለ? የለም። እንደ እማዬ ከምን ምን እንጀት አለም ላይ ካለ ሰጦታ ሁሉ ከልጆቻችሁ ፍቅር ሲገለጽላችሁ ያ ነው የሚጣፍጠው ነገር። አረሃው ይሄ በቃ በይ። እሺ ጠገብኩ፣ ሳልበላ ጠገብኩኝ። ይሄ አጠገበኝ። እማዬ ትሞት አይ ላቭ ዩ ማይ ሞም ብሎ ዩአር ዘ ቤስት ብሎ ብሎ የቃል አጋን ነው ምናምን ያውቃል። ከዛ ዩአር ማይ ኤቭሪቲንግ ብሎ የፈገግታ ምልክት ስለውልኛል። ከዛ ዩልልብ ማይ ጉድነስ ሊቭ ኢት ማማ አይ ዊል አይ ዊል ጎ ክሊን ዮር ሀንድ ለበን ለእኔ እቀዳለሁ ብላ እጇ ላይ ተደፋባት። እንዴ እኛ ሳንባል ሳንባባል የታለች? ኔቨር ኔቨር ላስገባት አቡዬ ምን አለ መሰለሽ፣ ሀልበብ አለ። የነሱን እንትን የምታስቀምጭበት ማለት ነው። ይሄ አሁን እንደዚህ የእንትናቸውን ማለት ነው። እንትን አርጊው፣ ላስቲክ አስ አድርጊለት። የሚያሽግ ነገር አለ ግዥና፣ በሚያሽግ እንትን አርጊያቸው፣ አጠራቅሚያቸው። ከዛ ላይ ፎልደር ፎልደር አርጊ። አዎ ፎልደር አርጊ፣ በቃ ያደዛርና አስቀምጮ፣ ከዛ አንድ ቀን ሳይ አያምጣው፣ እንኳን ይኸውልሽ፣ አገር በመቀየር ቢጠፋ ምናምን እንኳን ብዬ ፎቶ እያነሳ ሁሌ ፖስት አደርገዋለሁ፣ ኢንስታግራም ስቶሪ ላይ እያንዳንዱን ነገር። ለምን ኢንኬዝ፣ አያምጣው ቢጠፋብኝ፣ አያምጣው ቢቃጠል፣ ቤት ቢቃጠል፣ ቢጠፋ፣ የሆነ ነገር ቢሆን እንኳን አይክላውድ ላይ አለ፣ አየር ላይ አለ። አይክላውድ የያዘውን ነገር አይለቅም። ስለዚህ ስልኬ ላይ ሁሌ ፎቶ አንስቼ ፖስት አደርጋለሁ። ኦኬ